በስሜት አትጮቱ። እየጠረጠርኩ ነው። ብዙ ነገር አድርጋለሁ። አትገናኝ። አያገባኝም። የፍቅር እንባ የፍቅር ሐዘን እንግዲህ ዛሬም አላበቃም። እንደምታዩት ዛሬም እያለቀሰች ትገኛለች በሚያሳዝን ሁኔታ ማለት ነው። ፎፎም ደግሞ ከባድ ውሳኔ እየወሰነ ይገኛል ከቡሪክ ጋር ሙሉ በሙሉ መቶ በመቶ እንግዲህ ጠርጥሯታል ወይም ደግሞ አንድ ላይ እንደሆኑ ነው ያመነው። ልታስረዳው እየሞከረች ነው፣ ነገር ግን ሊሳማት ማት ፈቃደኛ አይደለም። ወይ ከሱ ወይ ከፈቲ ጋር አልሆንም። እንግዲህ እንደምታዩቸው ነው በዚህ መንገድ ያሉት እና ዛሬ ፍቅር የተገኘችበት ነገር አለ ልጅቷ እንግዲህ ስለ ፍቅር በጣም ብዙ ነገር ታወራለች። እውነት ለመናገር ቪዲዮ ላይ መወጣ ብዙ ነገር ትናገራለች። እና ስለ ፈቲ ብዙ ነገር እኔም መናገር ፈልጋለኝ ብዙ ስለ ፉፉም ስለ ፍቅርም እንዲሁም ደግሞ ስለ ቡሪክም ራሱ በደንብ ብዙ ሀሳቦችን እሰጣለሁ። እንግዲህ ዛሬም እያለቀሰች ነው የምትገኘው እች ልጅ። እውነት ሴት ልጅ ስታለቅስ፣ አንገቷን ስትደፋ፣ አንገቷን ስትሰብር በጣም ነው የሚያዝነው። በቃ ለምን እች ልጅ ብዙ ነገር ሆና እዚህ የደረሰች ልጅ ናት። ብዙ መከራ ሳልፋለች። በብዙ መከራ ውስጥ በብዙ ፈተና ውስጥ ያለፈች ተወላጅ ልጅ ናት እና ዛሬ ላይ ደግሞ የያዘችው ፍቅር ደግሞ አልሰምርላት አለ። የተጀመረ ጉዞ ነበር አልሆነም፣ አልተሳካም። እና ተወቃሽ እያደረጓት ነው ብዙ ሰዎች። እሷም ራሷን አምናለች፣ አምና ተቀብላለች። በቃ ማለት እንዳጠፋች በህይወቷ ላይ ከባድ ውሳኔ ወስና፣ ለሰው ስትል ዋጋ ከፍላ፣ እሷ ግን ባዷን እንደቀረች መሀል ቤት እንደቀረች ነው እየተናገረች የሚገኘው። እና ሌላ ምንም ነገር አላለችም። ሰውን አታማም፣ ሰውን አትሰድብም፣ ስለ ሰው አታወራም። በቃ ከፎ ጋር ያለውን ነገር ግን በቃ ፊክስ ለማድረግ ለማስተካከል ሁኔታዎችን እየሞከረች ነው የምትገኝ። እውነታውን እንዲረዳ እንዲያውቅ እየጣረች ነው ያለችው። ነገር ግን መጀመሪያ በአብረሽ ጠርጥሯት ነበረ። ከዛ ደግሞ አሁን ደግሞ በቡሪክ በጓደኛው ጠርጥሯቸዋል ማለት ነው። ምንም ጭራሽ ሊቀበላት አልቻለም ማለት ነው። በእርግጥ እሱ ተስፋ የመቁረጥ ሁኔታ ላይ ነው የሚገኘው። በእርግጥ አሳዝኖኛል። በስሜት ላይ አትጫወቱ ሶስታችሁም ብሏል እና ቡሪክም ያው አስከፍቶኛል። ከፍቅር ጋር እንዴት ልትሆን ትችላለን? ያ አወዳታለሁ፣ አፈቅራታለሁ፣ ከኔጋ ትሆናለ አንተ ከፈቲ ጋ ጋሞ መቀጠል ትችላለ ብሎ ነግሮት ነበር። የሆነ ሰዓት ላይ ና እንዴት ጓደኛ ሆነ እንደዚህ ታደረጋለ መወዳት ልጅ ምናምን ብሎ ጓ ሲል ነበር። እሱ ደግሞ ምን አገባ አልፈልጋትም አላልክ እኔ ከእሷ ጋር ቀጥያለሁ አላልክ ስለዚህ አንተ ስለ ሷ አይመለከትም ብለው ብሎት በጣም ከባድ ጸብ ተፈጥሮ በጣም ደንግጦ ጥሎት ነበር ሄደው ጓደኛዬ ነህ ሁሉ ነገሬን የማጋራ ሼር ማድረግ የማወራ የማወያይ ነበርክ፣ እንዴት እንደዚህ አይነት ነገር ብሎ ብቻ አዝኖ ነበረ በኋላ ላይ ግን መጣው ነገሩት። ይሄ ነገር በቃ አንተ ወደ እሷ እንድትመጣ ወይም ደግሞ ለሷ ያለህን ቦታ ስሜት ለማወቅ ነው እንደዛ ያደረግ ነው እንጂ የእውነት ፍቅረኛ አይደለንም፣ ወይም ደግሞ እኔ እሷን ወድጃት አፍቅሬያት አይደለም ነገራቶችን ካንተ ጋር ያለውን ነገር ለማስተካከል ነው የመጣሁት እንጂ ቢለውም ሊሰማውም ሊቀበለውም አልቻለም ማለት ነውና ዛሬም እንግዲህ እንደ አዲስ ያው ፈቲም እንደምታውቋት እንዴት እንደዚህ አይነት ስሜት የሆነ ስሜት እየተሰማኝ ነው፣ የሆነ እሷን ፈልጋታለሁ፣ እሷም ትፈልገኛል፣ ስለዚህ አንድ ላይ ብንቀጥልስ ብሎ ነበር። ከፍቅር ጋር መሆን ካልቻልኩኝ ከፈቲ ጋር በሆንስ ብሎ አስቦ ነበር። በእርግጥ ፉፉም በጣም ቸኩሏል። እውነት ለመናገር ግን እውነት አለው፣ ዛሬም እውነት አለው። ምንም ቢናደድ ቢጮህም፣ ብዙ ነገር ቢሆንም፣ ብዙ ነገር ሆኗል እና ምንትን አለው በቃ ምክንያት አለው። ያለ ምክንያት አይደለም እንደዚህ እየሆነ የሚገኘው። ና ዛሬ እንግዲህ ፍቅርና ቡሪክ ነው የቀጠሩት። ፈትንም ላውራ ትፈልጋለሁ፣ ምክንያቱም ስለ እኔ ብዙ ነገሮችን እያወራች ስለሆነ ከካሜራ ጀርባም በካሜራም ስትመጣ ፍቅር ፍቅር መጥፎ ነገር እንደሆንኩኝ ያለ ስሜ ስም እየሰጠች ነው። ከሚባለው በላይ ስሜን እያጠፋች ነው። ስለዚህ እንደዚህ ነገር መሆን የለበትም። ከፈለገች ማፍቀርም አብረው መሆንም መቀጠልም ትችላለች። ከእሷ ጋር ምንም የሚያገናኘን ችግር የለብኝ፣ ምንም ነገር የለንም ግን እሷ ስለ እኔ ስም ታነሳለች። እኔ እሷን አላቃትም አታቀኝም። የእሷን ስም አንስቻ አላውቅም። የእሷን ስም ጠርቻ አላውቅም። ስለ እሷ አውሮች አላቅም። ስለ እኔ ግን ብዙ ነገር እያወራች ስለሆነ ይህን ነገር ማቆም አለባት። ስለዚህ ልነግራት ትፈልጋለሁ ብላለች። ና ሁለቱንም ቀጥረዋቸዋል ፉፉ በጣም ነው የተናደደው። አብረው አንድ ላይ ሲያያቸው በጣም በቃ በጣም ብስጭጭት ነው ያለው። ለምን በቃ ቡሪክ ያለው ነገር ወይም ደግሞ አወድጃ ታለው አፍቀሪያት ያለው ነገር እውነቱን ስለመሰለው ይሄን ነገር እያደረገ ይሄንን ውሳኔ እያበሳጨው ይገኛል። እና ግን ዋናው ነገር ምንድን ነው? ፈቲም እንደምታዩዋት እንግዲህ አብራለች። ዛሬ በጣም ብዙ ነገር እያወራች ነው። እኔ ስለሷ ማውራት ፈልጋለሁ። አንች ስለ ፍቅር ምንም አይነት ነገር አያገባሽም የሚያገባሽ ታሪክ የለም። ዛሬ ነው የመጣሽው። ፍቅር እና ፉፉ ወይም ደግሞ ቡሪክ እና ፉፉ ድሮ በፊት የነበሩ ናቸው አብሮ የነበሩ ናቸው። ብዙ ጊዜያትን ያሳለፉ ክፉንም ደጉንም ብዙ ነገር ሆኖ የመጡ ናቸው ግን ገና ዛሬ ዛሬ ለዛሬ ገና ፉፉን የሆነ ቀን ላይ ረዳሁት፣ አገዝኩት፣ ሰው በሌለው ሰዓት አስታመምኩት ምናምን ብለሽ ፍቅርንም የመናገር መብት የለሽም። በፉፉ ህይወት ውስጥም ገብተሽ እንደዚህ አድርግ፣ እንደዛ አታድርግ፣ ከፍቅር ጋር አሁን አትሁን፣ እንደዚህ አድርግ የማለት መብት የለሽም። ይቅርታ አድርጊልኝ፣ ቆንጆ ነሽ፣ እወድሻለሁ፣ ደስቴ ያለሽ ለፉፉ ያደረግሽለትን ነገር አንረሳም፣ ባለውለታውንሽ ችግር የለውም። ግን ደግሞ ትክክለኛ ነገሩን ስናገር ፍቅርን የምትናገሪባት ምንም አይነት ምክንያት የለም። እሷን ወጣሽ የምትናገሪ ስለ ፍቅር ፍቅር ብለሽ ስሟን የመጥራት ምንም አይነት ሞራል የለሽም፣ ወይም ደግሞ ምንም አይነት መብት የለሽም። ፍቅርን ተፋቻት፣ ተያት፣ በቃ ሲጀምር ነገርም የምታቀጣጠው አንቺ ነሽ። የእውነት ለመናገር በእርግጥ በርግጥ ፉፉ ሲጎዳ ዝም ብለሽ አታይም ነበረ። ፍቅር ስታረገ የነበረው ነገር ትክክል ስላልሆነ ተወ፣ ወደ ራስ ተመለስ እያልሽ የነበረሽው ነገር ደስ ይላል፣ ግን ለራስሽ ፈልገሽው እንጂ ለሱ አስበሽለት ተጨንቀሽለት እንዳልሆነ ነው እየተረዳው የምገኘው። ና ወደ ራስሽ መመለስ አለብሽ በቃ ታያት። ፍቅርን ታያት፣ ኑሯን ህይወቷን ትኑርበት። በቃ ከህይወቷ ውጪ በቃ ምንም አንቺ ህይወት ሳትደርስብሽ፣ በቃ በጣም ብዙ ነገር እያወራሽባት ነው የምትገኙና ተፋቻት ለማለት ነው የምፈልገው። ሌላ ነገር ምንም አለልም። ከቻልሽ ፉፉን ተንከባከቢ ከፉፉ ጋር ሁኚ። የሆነ ስሜት አለው የሆነ ነገር አለው። ቢያንስ አንቺ ትሻዋለሽ። በሃይማኖት እንኳን አንድ ላይ የምትገጥሙ ናችሁና ፈተና ሊኖር ይችላል ግን ደግሞ ቢያንስ ይሻላል ከፍቅር ጋር ከሚሆን ከዚህ በኋላ ተመልሶ፣ ከዚህ በኋላ ያልሆነ ነገር ከሚጀምሩ ከአንጂ ጋር ሆኖ ጥሩ ህይወትን ብትኖሩ እኔ እመኝላችኋለሁ። ፉፉን በጣም መጥ ሰው ነው፣ በጣም ወሳኝ ሰው ነው። ና ከአንጂ ጋር ብትሆኘ እድለኛ ነው፣ እድለኛ ነሽ ብዬ ነው የማስበው። ና ይሄ ነገር ነው መሆን ያለበት። ስለ ፍቅር ስም አታንሽ። አታውዴ ነው ለምን የምችለው ስለ ቡሪክ ስመጣላችሁ ቡሪክ ደግሞ እንግዲህ እንደምታውቁት ፉፉ በጣም ሰድቦ ተናዶ በቃ ከፈለክ አግባት ከፈለክ ውለዱ ምናም ብሎ በጣም ሰድቦ አመናጭቆት ነው ጥሎት ሄደውና፣ ጠርጥሮታል ምንም ሊያምንም ሊቀበልም ሊቀበልም አልቻለም። ሶስታቸውን በ በስሜት ላይ አትጫወቱብኝ ተውኝ ነው ያለው። እውነት ነው፣ በእርግጥ እሱ የተናገረው ነገር ትክክል ነው፣ ግን ደግሞ መጠው ሲያሳምኑት እነዚህ ሊነግሩት ሲፈልጉ እውነታውን ለማወቅ የሆነ ፍላጎት መኖር አለበት። ፉፉ በጣም ያጠፋው ነገር በጣም ተናዶ ተበሳጭቶ ስሜታዊ ሆኖ የራሱን ነገር ብቻ ተናግሮ አትቅረቡኝ፣ አትጠጉኝ፣ አልትድረሱብኝ አልደረስባችሁም ብሎ ነው ሶስታቸውንም ጥላቸው የሄደውና ፍቅርንም ሊሰማት አልፈልግም፣ ፈቲንም ሊሰማት አልፈልግም፣ ጓደኛውን የስንት አመት ጓደኛውን ቡሪክንም ሊሰማ አልፈለግም። እና ያ ነገር ደግሞ ያው እውነታውን ቀስ በቀስ ማወቅ አይቀርም? አንዳንዴ ደግሞ ነገራቶች መስማት ያለብንን ነገር መስማት ባለብን ጊዜና ቦታ ሰዓት ካልሰማን ሌላ ጊዜ ብንሰማው ደግሞ ያ ነገር ደግሞ ጸጸት ውስጥ የሆነ እንድንገባ ያደርገናል፣ ወይም ደግሞ ያልሆነ ውሳኔ እንድንወስን ያደርገናል። ቆም ብለው እውነታውን ብታውቅ ብትረዳ ጥሩ ነበር። ምክንያቱም አሁን አንተ ያለ መፈለግ ስሜት የመካድ ተክጃ አለው ብሎ የማሰብ ስሜት ነው እየተሰማ የሚገኘው። ፉፉ በእርግጥ እውነት ነው። አይሰማ ለምን ተሰማ አንልም። ምክንያቱም የነበሩ ነገሮች እንደዛ ሊሰሙ ያደርጋሉ ግን ወደ ራስ ተመለስ። አዲስ ህይወት ጀምር። አዲስ ምዕራፍ ተሻገር። በቃ ያለህበት ላይ አትቁም። በቃ ሁሌም ዞር ሲሉ ደግሞ የተሻለ ነገር ይኖራል። ይህን ነው ልል የምችለው እና ስለ ብሩክ ሳወራ ደግሞ እንግዲህ ሰድቦኝ ሄዷል። አግባት ብሎኛል። አፍቅራታል ብሎኛል። ስለዚህ ታምቻ አልቀርም ይሄን ነገር ደግሞ በተግባር አሳየዋለሁ እያለ ነው እየዛተ የሚገኘው። አሁንም ፍቅርን መጠቀሚያ ሊያረጓት ነው፣ እመኑኝ። ማለት ነው ይሄን ነገር ስናገር እምባ የመጣ በእውነት ነው እምላችሁ። ለምን ፍቅርን ሊጠቀምባት ነው? በቃ ተዋት እና እንዴ፣ ምንድን ነው ተዋት። ትኑሯን ህይወቷን ትኖርበት ልትሄድ ነበረ። ኤፍሬም ነው እንግዲህ ትኬ እንትናን ፓስፖርቷን እንትን ብሎ ይኸው ያስቀራት። በእርግጥ የትም መሄድ አይጠበቅብሽም ከማንም ምንም መሸሽ የለብሽም። ህይወትሽም በራስሽ ቆመሽ ማሳየት አለብሽ። ግን ቡሪክ ደግሞ ከፉፉ ጋር እለተጋብቶ ፍቅርን ያልሆነ ስሜት ውስጥ ሊከታት ነው፣ ያልሆነ ህይወት ውስጥ ሊያስገባት ነው፣ ያልሆነ መንገድ ሊያስጀምራት ነው። ይሄ ነገር መቆም አለበት። የውልሽ ያቀፈሽ የሳመሽ ሁሉ አለውልሽ ያለሽ ሁሉ ከጎንሽ የቆመው ሁሉ እስከ መጨረሻ አብሮሽ ይሄዳል ማለት አይደለም። ፍቅር አሁንም ተሳሳተ ውሳኔ እንዳትወሰኝ ምንም የሚያደርግልሽ ነገር የለም። እንደ ጓደኛ እንደ ወንድም ልታወሪ ትችያለሽ፣ ቡሪክን ማለት ነው። ግን የእውነቴን ነው እልተጋብቶ አንቺ ጋር ያልሆነ መስመር ሊጀምር ነው። አንቺም ተናግረሻል፣ ከዚህ በኋላ ምንም ነገር ብጀምር፣ ምንም ነገር ባደርግ፣ ምንም ነገር እንዳትሉኝ ህይወቴን እንደፈለግኩኝ ኖራለሁ ለማንም ሰው መልስ መስጠት አይጠበቅብኝም ብለሻል። እውነት ነው። በራስሽ በአቋም ስጠ የራስሽን ህይወት ጀምሪ። ግን ፍቅርዬ ከቡሪክ ጋር የማይሆን ነገር ነው። አንደኛ በሃይማኖት አትገናኙ፣ ሁለተኛ ነገር ደግሞ እልተጋብቶ ነው። አንቺ ጋር ለመሆን መጠቀሚያ ነው የምትሆኚው ፍቅርዬ የምትጎጁ የምታለቅሽው አንገት ሽምት ደፊ አንትንሽ፣ መጨረሻ ላይ እባክሽ ይሄን ነገር አቆሚ በቃ። ቡሪክ ደግሞ ተው ይሄን ነገር ተው በቃ። አንደኛ ጓደኛ ማሰብ አለብ። ሁለተኛ ነገር ደግሞ ችን ሴት ከአንድም ሁለቴ የተጎዳች ሴት ናት። ስለዚህ መከራዋን አታብዛው፣ በቃ ከእሷ ራቅ የማይሆን ነገር ውስጥ እንደ ጓደኛ አስብላት፣ ተጨነቅላት፣ የተወጣሽ የተገባሽ እንዴት ወን እህቴ ምናምን በላት። ግን በፍቅር ምናምናም ብለህ ልጅቷን የማይሆን መስመር ውስጥ አትክተታት። በእናት ፍቅር አሁን የተሳሳተ ውሳኔ እንዳትወስኝ፣ ትልቅ ስጋት አለብኝ። ምክንያቱም የውልሽ በጣም ብዙ ነገሮች አሉ፣ ፍቅርዬ። ገና አንቺ ትንሽ ልጅ ነሽ፣ ገና ትንሽ፣ ገና ብዙ የሚቀርሽ፣ ብዙ የምትጓዥ ልጅ ነሽ፣ ገና ብዙ መስራት ያለብሽ ልጅ ነሽ። እና እዚህ ፍቅር ፍቅር እያልሽ በማይሆን ነገር ውስጥ ጊዜሽን አታባክኝ። በቃ ተረጋጌ፣ ከራስሽ ጋር ሁኜ ራስሽን አዳምጪ፣ መሄድ ካለብሽም ሂጂ። በቃ የእውነት ነው የምላችሁ። አሁን ቡሪክ በጣም ተናዷል፣ በጣም ተበሳጭቷል፣ ምናምን ነገር ምንም መናደድም መበሳጨትም አይጠበቅብን። ምክንያቱም እናንተን ያሳመናችሁት በስነ ስርዓት ተጠርታችሁት ፍቅርን አፈቅራት አለው አልከው አመነ በቃ። ምን ያደርገ የልጅ ታዲያ፣ በዚህ ልክ አንተ ጓደኛ መጥላት ምናምን እንደው ልትረዳው ይገባ ነበር። በዚህ ጊዜ ቢቢ ሰድብ ቢያንቋሽሽ ቢመታ ራሱ አለው ለጓደኛዬ ይቅር በለኝ ብለህ በቃ ብዙ ጊዜያቶችን ልትለምነው ወይም ደግሞ ወደ ራሱ እስኪመለስ ልትጠብቀው ነው እንጂ የሚገባው። እንደዚህ ብለኸኛል፣ ጠርጥረኸኛል፣ ስለዚህ አድርግ ያሳያሉ። በእውነት በጋዱ ያሳያሉ። ማለት ይሄ በጣም የተሳሳተ ነገር ነው። ፍቅርን ለመጉዳት ካልሆነ በስተቀር ምንም የምታመጣው የምትለውጠው ነገር የለም። ና እባክ፣ ወደ ራስ ተመለስ። ልጅቷ ብዙ ችግሮችን በብዙ መከራ ያለፈች ልጅናት። ና ዛሬ ማትጉዳት፣ ነገ ማትጉዳት፣ አትስበራት። በቃ ብዙ ከሚባለው ከምትሸከመው ከምካቅማ በላይ ብዙ ነገሮችን ያሳለፈች ልጅናት። ና ፍቅር እየ ደግሞ ስለ ሰው አትኑሪ። ሰው ምንም ማለሽ፣ ምንም ማንም ምንም ቢልሽ ምንም አትስሜ። ፈት የምትባለው አለም ነገረሻታል ይሆናል ምንም። እሷ በእርግጥ አሁንም በዚህ የምታቆም አይመስለኝም፣ ምክንያቱም ያንቺን ስም ካልጠራች አይሆንላትም። ግን ብታቆመ የተሻለ ነው። ካላቆመች የራሷ ጉዳይ። ሕይወትሽን ኑሪ። የምናቅሽ ሰዎች እኛ እናቅሻለን። የምንወድሽ ሰዎች እኛ እንከተልሻለን፣ እናበረታትሻለን። የእኛ ጀግና ፍቅርዬ፣ የምሬ ነው። እኔ መልካም ነገር ነው ለአንቺ መመኘልሽ። ግን ከቡሪክ ያለው ነገር እዚሁ ላይ መቆም አለበት። ይመኑኝ፣ የምሬ ነው። ምላችሁ፣ እች ልጅ መጠቀሚያ ልትሆን ነው። ባለፈውም ው በእርግጥ አብርሽና ሩታ አንድ ላይ በመሆናቸው ባለፈው እንደዚህ ያላችሁ ልጆች አላችሁ። በነገራችን ላይ ሩታን እንኳን ደስ ያለሽ ብዬ ትናንትና በሰራሁት ቪዲዮ እንዴት የፍቅር ደጋፊ አደለሽ ፍቅርን ብቻ አደለ እንደ የምትወጁ፣ እንዴት ነው ለሩታ ጥሩ ነገር የተመኘሹ ምናምን ትልኝ ያላችሁ። ኧረ ተው፣ እኔ ሁለቱንም ነው የምወዳቸው። የመጡበትን መንገድ ካስከፋ ቃለሁ ፍቅርንም ካብርሽ ጋር እያለች መጀመሪያ በደንብ እከታተላት ነበር። ከዛ ደግሞ ከሱ ጋር ተለያይታ ደግሞ ነገር ደግሞ ሩታ ስትመጣም ሩታንም በደንብ እከታተላለሁ። ስለዚህ ሁለታቸውንም የሁለቱንም ደስታ ነው ማየት የምፈልገው እና ፍቅርዬ አብራው ብትቀጥል አብራው ህይወት ቢኖራት ጥሩ ነበር። ግን አልሆነ። ፈጣሪ ያልፈቀደው ነገር ስለሆነ በዚ ተቋጭቶ እንግዲህ፣ አብርሽም እንደምታዩት የሚያምር ህይወት እየኖረ ነው። ስለዚህ ሩታን ወድጄ ፍቅርን ልጣል አልችልም። ፍቅርን ጣልቼ ሩታን ከፍ ማድረግ፣ ወይ ደግሞ ሩታ መውደድ አልችልም። ሁለቱንም ወዳለሁ። ለሁለቱም ክብር አለኝ፣ ፍቅር አለኝ። በቃ ሴት ስለሆኑ ስለ በቃ በሰውነታቸው አከብራቸዋለሁ፣ ወዳቸዋለሁ። ከዛ ባለፈ ደግሞ የመጡበትን የሄዱበትን ነገር ስለማወቅ ለሁለቱም ስኬትን፣ ደስታን ነው የምመኘው። ምንም ሌላ ምክንያት የለኝም። ስለዚህ አንዳንዶቻቸው የፍቅር ደጋፊ ከሆናቸው ሩታን ተጣላላችሁ፣ የሩታ ደጋፊ ከሆናቸው ደግሞ ፍቅርን ተጣላላችሁ። እንደዚህ አይነት ነገር የለብኝም። ይቅርታ አድርጉልኝ። እውነታ ነው፣ እውነታ ነው የምናገረው። ነጭ ነጩን ነው የምናገረው። ሀሳቤ የራሴ ነው፣ ከማንም አልወስድ አልኮርጅም። ስለዚህ እዚህ ጋር ፊክስ ላድርግላችሁ ልነግረችሁ ብዬ ነው። በዚሁ አጋጣሚ ና ፍቅርዬ መጠቀሚያ እንዳትወኝ ወደ ራስሽ ተመለሽ አቆሚ ነው ልን የምችለው ምንም የሚጠቅምሽ ነገር የለም። በቃ ምንም ምንም አያደርግልሽም። ፉፉም እኔ ፉፉም ከአንቺ ጋር ይሁን አንድ ላይ ሁኑ ማለለው ምክንያት ለምንድ ነው እንትን ነገር ስለሆነ ነው። ምክንያቱም ሃይማኖታችሁ በቃ ነገ የሚፈርስ ነገር ነው ነገ የሚቆም ነገር ነው። ስለዚህ በሃይማኖታችሁ ይሻላል። በቃ ይህን ነው ልል የምችለው። ፍቅርዬ፣ ለአንቺም የተስተካከለ ደስ ያለ ሕይወት ደስተኛው ነሽ የምትኖሪበት ሕይወት እንዲሰጥሽ እመኝልሻለሁ። እንዳለቀሽ እንዳትኖሪ በተረጋጋ ሁኔታ ነገራቶችን ለማየት ሞክር ላለሁ። አብራችሁ ስለነበራችሁ አመሰግናለሁ። ከተሳሳትኩኝ ሐሳብ አስተያየት ኮሜንት አስቀምጡልኝ። ትክክል ከሆንኩም ትክክል ነሽ በሉኝ። አብራችሁ ስለነበራችሁ ከልብ ነው አመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ።